እንገባበዝ እና ተመልስ እንገናኛለን። አብራችን ቆዩ። ከአዲስ አበባ 720 ኪሎ ሜትር ከባህር ዳር ደግሞ 450 ኪሎ ሜትር ርቀት ላይ ትገኛለች። ይቺ ከተማ ማናት ካላችሁኝ ሲመጡ የሚያለቅሱብሽ ሲሄዱ የሚያለቅሱብሽ የዋግሽሞች ሀገር፣ የዋግሽሞች ከተማ፣ የፍቅር ሀገር ሰቆጣ እንዴት ነሽ የሚባልላት ከተማ ላይ ተገኝተናል። ከዚህ እንግዲህ አብሮነት ከሚታይበት ከዋግሽሞች ሀገር ሰቆጣ ከተማ ላይ ተገኝተን በዚህ በአብሮነት ጋር በተያያዘ ቆይታ እናደርጋለን። ውስጥ እንግዶች ይጠብቁኛል። ወደ እነሱ እንሄዳለን። መልካም ቆይታ ይሆናል። ተከተሉኝ። እንዴት ናችሁ እንዴት ናችሁ ደህና ናችሁ ወይ ሰላም ናችሁ አስጠብጫችኋለሁ እናመሰግናለን እሺ እሺ እሺ እሺ እጅግ ነው የማመሰግናችሁ እናንተ ከተለያየ ቦታ ነውና ወደ ዋገምራ ዘው ነው ሰቆጣ የመጣችሁት መጣችሁ እየሰራችሁ የምትገኙትና የመጣችሁበት አጋጣሚ ምንድን ነው እሱን እስኪናንሰው የመጣሁት ያው ከአዲስ አበባ ነው ያው እንግዲህ መጀመሪያ ይህን አካባቢ ለመምጣት ያስቻለኝ ሌሎች ቢዝነስ ነበሩኝ እና እነዛን ቢዝነሶች በማስብበት ሰዓት እዚህ አካባቢ ሰዎች መጥቼ እንድሰራ በጣም ጥሪ ያደረጉልኝ ነበረ። አካባቢውን ብታየው ነበር የሚሉኝ እና እኔ ደግሞ ተወልጅ ያደግኩበት አካባቢ እዚህ ደቡብ ጎንደር ብናት ስለነበረ ያው ከስም ያለፈ ሰቆጣ አላውቀውም ነበረ። ከዛ ወደዚህ ወደ ሰቆጣ ማለት ነው አንድ አሁን የስራ ባልደረቤ አብሮ ይህንን ኮሌጅ የመሰረተ እንድመጣ ጋበዘኝ። በመጣሁበት ሰዓት ማለት ነው አቶ አዳን ኃይሌ የሚባለው ማለት ነው። እና መጣሁኝ። መጥቼ ቦታውን ካየሁት በኋላ ከሌሎች ቦታዎች ልከፍተው የነበረውን ኮሌጅ ነው ወደዚህ ይዤ መጣሁ። በመጣሁበት ሰዓት ሁሉም ነገር ምቹ ነው የነበረው። ወንድሜ ገዛኸኝ፣ የመጣሁት ደቡብ ነው፣ ከጉራጌ ብሔረሰብ። የመጀመሪያ አመጣጤ ያው በንግድ ስራ፣ ወንድሜ እዚህ ነበርና አጋጣሚ ወንድሜ ያው በህንፃ ስራና በንግድ ስራ እዚህ ሲሰራ ነበረ እና እሱን ተከትዬ ነው የመጣሁት። እና ፊት አላቆም የሰቆጣን በደንብ አላቀትም ነበር እና በስም እራሱ አላቀትም ነበር የሚገርምህ። እና እዚህ ከመጣሁ በኋላ እኔ ሰቆጣ ከመጣሁ ከመጣሁ በኋላ እኔ በጣም ለየት ብላብኛለች። ለምን እኔ አሁን የነበርኩበት ቦታ እዛ የነበርኩበት ሰዓት ላይ ናዝሬት ነው የነበርኩና ናዝሬት ከናዝሬት ወጥቼ ሰቆጣ ሰቆጣ ሰቆጣ የሆነ ገጠር ከተማ ናት። ምንም ለእኔ ምንም አትታየኝም የሚገርምህ ዋ እኔ በሁለተኛ ቀን ዛሬ እንደገባ በሶስተኛ ቀን በቃ አይ መሄድ አለብኝ ነው ያለው። ለምን ሳይው ነው አሁን ብሎ አሁን በዓል ስለሆነ በደንብ በዓል በጣም ያከብራሉ። ትንሳኤ ነበር ትንሳኤ። አሁን አሁን በስቀ ቤት ዘርፍ ሁሉም በየቤቱ ፍየል ያርዳል። በቃ በፍቅር ነው ቤተሰብ እየተጠራራ ነው ሁሉም እና ዳግማዊ ትንሣኤ ድረስ ብትከፍቱ እንኳን ምግብ ቤት አታገኝም። አንተ ስጋ ቤት ነው ስጋ ቤት ነው የምሰራው። እና በዛ ሰዓት ከእንትን ሰው ቢመጣ እንኳን ያ ቤት ተጠርቶ ምናምን ተወስቶ ይበላል እንጂ ሆቴል ላይ አታገኝም። ለምን ሁሉም ቤት ቤት ላይ እያንዳንዱ ቤት ላይ ስለሚሆን ነው። እና እስከዛ ድረስ እኔ በቃ በቃ እንዲህ ያለ ስራ አልሰራም፣ በቃ መሄድ አለብኝ እኔ ስራ ሰርቼ በጣም ስራ ስለምወድ እና ገበያ የለም በቃ እኔ አልሰራም፣ ከሳምንት በኋላ ትለምዳለህ አለኝ እያልኩ እያልኩ። ከዛ እኔ እንዲያውም የበለጠ ፍቅር ሰጠኝ በሁለተኛ ዙር እንዲያውም እኔ አይ በቃ እኔ ከዚህ በኋላ ስራ እፈልጋለሁ ብዬ ወደ ሌላ ተመልሼ እና ያለው ከኔ ከዛ አሁን ከዛው ካለሁበት ሰፈር እኔ አብሮ ካደ ካደ ጓደኞቼ ይልቅ አሁን እኔ በአብዛኛው እዚህ ያለው ጓደኛ ነኝ። ወጣው እሺ፣ አቶ አብደላ ወደ ከተማዋ ወደ ዋግምራ ዞን በአብዛኛው ሰዎች ከተለያየ ቦታ ይመጣሉ። አዎ፣ የሚመጡባቸው አጋጣሚዎች ምንድን ናቸው? በንግድ አለም የሚመጣሉ፣ ለትዳር የሚፈልጉ ደግሞ ሰዎች አሉ። ከቦታ ወደ ቦታ ባህላችን እንደዚህ ነው። ለምሳሌ ከዚህ ከኮረም ሰቆጣ ጋብቻለ ከሰቆጣ ኮረም ጋብቻለ እየተዘዋወርነ እየተገናኘነ ትውልድ እየሰፋ ሄደ ማለት ነው። አቶ ኢያሱስ ወለጃ ያደኩት እዚህ ነው። በእርግጥ በአንዳንድ አጋጣሚ ሌሎች አካባቢዎችን ማውቃለሁ። ሰባ ሰባት በድርቁ ወቅትም ለአንድ አስራ አንድ አመት ያክል እኔ አጋሮን የተማርኩት ኦሮሞዎች ጋር የተማርኩኝ አስራ አንድ አመት በሙሉ ከዛ በኋላ ሰማንያ ስድስት ምናምን በኋላ ነው መንግስት ለውጥ በኋላ ወደዚህ ወደ ተወለድኩበት ሀገር መጥቼ በመንግስት ስራ ተሰማርቼ ነው የምኖረው እና የዚህ ከተማ ተወላጅ ነኝ። ከዛ በፊት ግን ያው አየነው እንግዲህ፣ ወንግዲው አንተ ነህ በእኛ ገር መስተንግዶ ደግሞ ዝሞ በደረቁ አይሆንም። አጋጣሚ የተገናኘንበት ቤት ደግሞ የሚቀማመስ ነገር ስለማይጠፋ በእኛ ገር ደግሞ ያው ማርን ታውቀዋለህ፣ የዋግ ማር፣ ይሄ ተከዜ የተፋሰስን ይዞ አንዱ ትልቅ ሀብታችን የማር ውጤት ነው። ነጭ ማር ነጭ ማር። ሌላስ ምን አይነት ማር አለ? ቀይ ማርም አለ፣ ቢጫ ማርም አለ። በሶስት አይነት ነው እንትን የሚለው እና ያው በአብዛኛው ቀዩና ቢጫው ማር ለጠጅ ይጠቀሙታል። ና ጠጅ ብን ጋብዝህስተጋበዝበደረጉትንምንበስ እየተቀብያዋለ አመሰግናለ እና ያ ሁ እስኪመጣ ድረስ ጨዋታችን መቀጠል የምንችል ይመስለኛል። ዙሮ አካባቢ ላይ ያለው ማህበረሰብ በድግድብ ይመጣል። ሌላ አካባቢ ተወላጅ የሆነው የእኛ የአገው ብሔረሰብ ነው። ትግሬ አለ፣ አማራ አለ ያው ሶስቱ ብሔሮች ዋም ዶምን አደላችሁ። እሺ አብዛኛው ተዋልዶ ተካብዶ የሚኖሩ ነው። ሶስቱ ምንም የምትነጣጠላቸው አይደሉም። ከሌላ አካባቢ ደግሞ የሚመጡት ጋሽ አብደላ እንዳለው በንግድ ስራ የሚመጡ አሉ። በመንግስት ስራ የሚመጡ አሉ። የመንግስት ሰራተኛ ሆነው መጥቶ አሁን አብዛኞቹ እዚሁ ተጋብተው ወልደው ከብደው ቤት ሰርተው እዚሁ ነው የሚኖሩ። በእርግጠኝነት ያው ጥናት አልተካሄደም እንጂ 67% በመንግስት ስራ የመጣ ሌላ አካባቢ ተወላጅ ወደ ሀገሩ አይመለስ። መምህሩኝ የምሰረች ያለሁኝ መምህራን የነበሩ ማውቃቸዋል በሙሉ አግብተው ወልደው ከብደው እዚህ ሰቆጣ እና ዋግ ነው የሚኖሩት። እና በመንግስት ስራ በንግድ በመሳሰሉ ይመጡ እና ተላምዶ የመኖር እንትናለ እና የእኛ ማህበረሰብ ደግሞ ያለ አምዳል ጥሩ ነው። በጣም ያለ አምዳል እንዲያውም እንደ ኢትዮጵያዊነት ወጣ ያለ ሰው ዳር ሰው ብለህ መናገር ይከብዳል። ያው ለአነጋገር ግን ግድ ስለምንጠቀመው እንጂ አካባቢው ተወላጅ ውጭ የሆነን ሰው በጣም አክብሮት ነው የሚሰጥ። ሰውስ ከመምጣቱ በፊት ምን አይነት ግንዛቤ ነው ብዙ ጊዜ ለአካባቢው የሚሰጠው ወይስ ምን አይነት መረጃ ነው ያለው ከመምጣቱ በፊት አለ? ይሄ ብዙ በመንግስት ስራ የሚመጡትም ሲነግሩ ሲመጡ፣ ያው ሰቆጣ ሲገቡ እያለቀሱ ሲወጡ እያለቀሱ የሚባለው እኮ ከዚህ ነው የሚነሳው። ገና ኮረም ሲመጡ በላሊበላ ሲመጡ ይሄ ተራራውን ምኑን የተጨማደደውን መሬት ሲያዩ እውነት ህዝብ አለ ወይ ከዚህ በኋላ ከተማ አለ ወይ ብለውም የሚያስቡ ነበሩ። በተለይ ሰማንያዎቹ ዘጠናዎቹ አካባቢ ላይ አሁን ውስጥ ትንሽ አነሰም በዛ ትንሽ የመታወቅም እኔ ማለት ነው ዘንባሬ እና አዝማሚ ስላለ ደህና ነው እና ከዛ አንጻር ተጨንቀው ነው የሚገቡ። ከገቡ በኋላ ተላመዱ። በኋላ ግን በዝውውርም፣ በምንም አንዳንዱ ደግሞ ለቀው ሲሄዱ ማህበረሰቡንም ተላምደው እንደገና እያለቀሱ ሰቆጣቡ እያሉ ደግሞ ይሄዳል። በጣም አገሩን ወደውት ነው የሚኖሩ። በጣም ድንቅ ነው። ወደ አትክልቴ ልምጣና ሲመጡ ያለቅሱበት፣ ሲመለሱ ያለቅሱበት ከተማ ናት። ሰቆጣ ይባላል ዋግብራ ዞን አጠቃላይ ነው። ምን ማለት ነው? እኔም ይሄ ራሱ ገጥሞኝ ነበር። ጓደኛዬ ልክ ወደዚህ ሲጋብዘኝ እዚህ ነው ኮሌጁ መክፈት አለብ ብሎ ሲጋብዘኝ፣ እኔ ብዙ እንትናለሁ ምክንያቱም ያው ሕብረተሰቡ ይህን የለም ድርቅ ከመሆኑ የተነሳ ለማስተማርም ከፍሎ ማስተማር አቅም የለውም እንደዚህ የሚል ነገር ነው የነበረው። መንገዱም ይህ ቶፖግራፊ አጠቃላይ ያለው ነገር አስቸጋሪ በመሆኑ የተነሳ ይህ ነገር ጥሩ ይገጥመኛል ብዬ አላሰብኩም። እና በስልክይን ካወራን በኋላ ዝም ብለህ ና ያለኝ፣ በቃ ዝም ብለህ ና እስኪ ያለኝ እና ልክ እንደመጣው የማየው ነገር በጣም በቃ ከሚባለው ነገር የተለየ ነው። ሁሉም ነገር አሁን ስታየው ማለት ነው። እዚህ አካባቢ በ200 ብር ስጋ ቤት ገብተህ ትበላለህ። አሁን እንኳ ከ100 ብር በታቸውን የጾም ምግቦችን ትበላለህ። በትንንሽ ነገሮች ትኖራለ የተለያዩ ነገሮች ማለት ነው። ሁሉም ነገሮች በቃ ያሉተኝ ከዚህ ቦታ ላይ በጣም በቅናሽ ያሉተኝ ና ምንድነው አሁን ሲመጡ የሚያልቅሱብ ሲመለሱ የሚያልቅሱ የተባሉ በጣም እዚህ ያለው ከመጣ ሰው በኋላ ፍቅርም ስለሚያድርበት እዚህ ያለው ህብረተሰቡ፣ አሁን ሁሉም ህብረተሰብ ስትቀርቡ ያለው ፍቅር ነው የሚያሳዩ ለመውጣትም ራሱ ይከብዳል። ለመሄድ ለመመለስ አትፈልግም እዚሁ መቆየትን ነው የምትፈልገው እና ለዛ ነው ሲመጡ የሚያልቅሱብሽ ብሽት ሲወጡ የሚያልቅሱብሽ የተባለው በዚህ ምክንያት ነው። ሰው ፈረሃ እግዚአብሔር ያለበት ነው። ፈረሃ እግዚአብሔር በጣም ያለበትው መከባበር፣ ትንሹ ትልቁ በጣም የሚያከብር ለየት ያለ እኔ አሁን ከሁሉ ነገር እኔ ደስ የሚ ነገር ፍቅሩ ዋናው ትልቁ ነገር ፍቅር ነው። ፍቅር ካለ መከባበር ካለ ባትበላም አንተ ትውላለህ እኮ። ፍቅር ከሌለ ግን ምንም መንገድ መሄድ የትም መንቀሳቀስ አይችልም። ዋናው ነገር ፍቅር ስለሆነ እና ሰቆጣ የፍቅር ሀገር እናት ልልህ ፈልጌ ነው። እና በዘጠኝ ብር ማን ነው በስምንት ብር ጥብስ ይበላበት ነበር። እኔ ገርሞኛል። ዶሮ በ15 ብር ሲገዛ በ10 ብር ሲገዛ፣ እዛ 200 ምናምን ብር ነው የነበረው። ለእኔ በቃ ሰማይና ምድር ይሄ። ሰው ሌላ በየአይነት በስንት ብር ነው መሰለህ? በዛ ሰዓት በየአይነት ሶስት ብር ነው በየአይነት ትልቅ ልዩነት ነው። በጣም ልዩነት ሶስት ብር በየአይነት ነበረ እዛ ያለ። አሁን በየአይነት እዚህ ምን በዚያ ድንጋይ ላይ ምን ተክሎ ጌቱ ከተተከለ ነው ይህን ያህል አትክልት ርካሽ የሚሆነው ብዬ ተነግር ያውቃለ። አትክልት ርካሽ በምን ድንጋይ? በድንጋይ ነው። እኔ አንድ ጊዜ እንደው እርሻ አሁን ምርት አለ እዚህ ሀገር የሚገርም እና በዚህ ድንጋይ ላይ እህል ተዘርቶ ያፈራል። እንዲ ያው በረከት አለው እና የእግዚአብሔርን በረከት ተጨምሮበታል። እዚህ ጋር እኔ እንደው ትክክለኛ ኢትዮጵያዊነት አለ ብዬ እንደም ኢትዮጵያ ኢትዮጵያ የሚሸጥ እንትን ያለው እዚህ ነው ብዬ የማይታወቅ ሰውን ቢሞት እንዳለ ሙሉ ከተማ ላይ ያለ ሰው ወጥቶ ነው የሚቀርው። እና ይሄም ከምን የተነሳ ነው? ሰው በቃ በሰውነቱ ሰውን ያከብራል። በቃ ፍቅሩ በዛ ልክ ነው። አንተ ዛሬ ዛሬ በዛሬ ከተዋወቀ በቃ በሁለተኛ ቀን ቤተሰብ አርጎ፣ የትም ቦታ ላይ ሰው ሲጣላ አይቻልቅም። ሁሉም ሰው በፍቅር ነው የሚኖረው። በቃ ያለውን ነገር የራሱን ተካፍሎ ነው የሚኖረው። ከራሱ በላይ በቃ ከራሱ በላይ ያለውን ነገር በቃ የለም መስጠት የሚፈልግ ነው። የትኛው ቦታ ላይ ታሳየው የምታዩ ነገር አንድ አይነት ነገር ነውና ተርፎትም ላይሆን ይችላል። ኩም ያለው ግን ምንድን ነው ለሌላኛው ሰው ያለው ሌላኛው የራሱን የመስጠት ማን ነው። ለዛ ነው አሁን ብዙዎች የሚገርም እኔ አሁን ከዚህ ማለት ነው ለምሳሌ እኔ አሁን እዚህ ያሉ አመራሮችን አላውቃቸውም። እዚህ ወረደው ላይ ግን ልክ ከሌ ነው አመራሩ። ስትሄድ እንኳን እንደማንኛው በርሱ ጋር እኩል ነው የምታያቸው። የተለየ አመራር በተለየ ሁኔታ ሆኖ አታያቸው። የተለየ በቃ የለም። እና ሁሉም ሰዎች ከሌላኛው ከሁሉም ታች ካለው ሰራተኛ ጋር ወይም ሕዝብ ጋር ነው የሚኖሩ፣ እና እንደዛው ነው አገልግሎትም ሲሰጡ የተለያዩ ነገር ሲያል፣ ይህ ማለት ከህብረተሰቡ ጋር አንድ የሆነ ሁሉም፣ ማለት ከፍ ያለ ዝቅ ያለ ይባልልም። በጣም ከብዶኝ ነበር፣ እንዲ ምን አይነት ውስጥ ነው የመጣሁት? ሁ ጨንቆኝ ነበር። ከዛ በኋላ ሰምጭ ለመስሪያ ቤት የማይመች ሰው በስልጣኑ ደግሞ የሚመካ እንዳንዳ ላ አደለም እሱን ምን ያደርጉታል? ሰውዬ ምን ያደርጉታል? ዋግ ልይዩታል። ሰቆጣ ምን ማለት ነው? ቅጣት ቅጣት። እኮ ሌላ ቦታ ላይ ሌላ ቦታ መጥቶ ሰቆጣ ላይ ይባላል። እንደ ቅጣት ወደዚህ ያመጡታል። ይሄ ነበር ከሰቆ ከአዲስ አበባ መጥቶ ከዚህ ሰራ ነበር። በሩቁ ባለማወቅ ነው አይደል? ገብቶ ባለማየት፣ ፍቅሩን ባለማየት ነው። አዎ ፍቅሩን ባለማየት ዋግ። ሁለተኛ ደግሞ ሰውየው ዋገን አይቶ ምን አይነት ጸባይ እንዳለው ማህበራዊ ኑሮ እንዳለው ህዝቡ እዚያ መጥቶ ነው ተምሮ የሚሄደ ትምህርት ለማግኘት ተምሮ የሚሄደው እንደዛ ነው። በእኛ አካባቢ ማስተማሪያ ቦታ ያስተምራል። ህዝቡ ህዝቡ ማህበራዊ ኑሮውን ያስተምርሃል። ሁለተኛ ደግሞ ሰቆጣ ጥሩ ነው። ስጋ በልቶ ጠጅ የሚባል ደግሞ ይህች ሀገር ናት ቆጣ ነው ስጋ ምንድነው? እዚህ ለየት ያለው ነገር በተለይ ሀዘን እድር የሚባል የለን። እድር አናውቅ። እስላም ሙስሊምም ከሞተ ከመስጊዱ ይታወጃል። እስላም ክርስቲያኑ ሂዶ ይቀብራል። ህዝቡ ይደብሳል። ክርስቲያንም ከሞተ ይታወጃል። እስላም ክርስቲያኑ ወጥቶ ሂዶ ይቀብራል። ህዝቡ ይደብሳል። እድር አናውቅ። ያው ሀዘንተኞችን ያስተዛዝናል። ያስተዛዝናል ይደብሳል። ለሰባት ቀን አንተ ቤት ሰው ቢሞት አሁን ዳስማን ይሰራል መቃብር ማን ይቆፍራል ብለ አትጨነቅም? ሁሉም ተሳትፎ አድሩ። ሞትም ከሰው ልጅ ጋር አብሮ የሚሄድ ነው፣ ደስታም አብሮ የሚመጣ ነው። ማን የትኛው አካባቢ ነው ተብሎ ማይጠየቀው ሰው እገዴ ሞተ ከተባለ እገዴ ሞተ ነው። ያንን በራሱ በሟቹ ሃይማኖታዊ ስርዓት መሰረት ይከውናል። ይሄ በጣም ትልቅ ነገራችን ወደ ደስታው ስትመጣ ደግሞ በሰርግ ወቅትም አንተ ሰርግ ካለ የሚቀርበውን ነገር ማቅረብ ነው እንጂ ስለ ስራው አታስብም። ካረዳው ጀምሮ እስከ መጨረሻው ማህበረሰቡ ነው የሚሰራው። አንዱ ይሄ ይሰባቸዋል። ሁለተኛ እሱ እንደሚያነሳው ነገር ይሄ ፓወር ዲስታንስ የሚባል አለ። ሌሎች አካባቢ ላይ ስትሄድ አሁን እንኳን የዞን አስተዳዳሪን የወረዳን አስተዳዳሪና የአንድ ጽህፈት ቤት ኃላፊን እንኳን ለማነጋገር ጸሐፊዋን አስፈቅደ ብሩ ብዙ ቢሮክራሲ አልፈ ነው። እዚህ እንደዛ የሚባል ፓወር ዲስታንስ የለም። የዞኑን አስተዳዳሪ ከፈለከ መንገድ ላይ ካገኘኸው አናግረኸው ታልፋለህ ማለት ነው። ቢሮ ሄጄ አንኳኩቼ ገብቼ የምፈልገውን ጉዳይ አወያቼ ወጣለሁ። አብሮ ተዋህዶ ነው የሚኖረው። በቃ ፍቅር ነው። አትክልት እና ገዛኸኝ ማህበረሰቡ በዚህ በተለያየ አጋጣሚ ስትመጡ የሚያሳያችሁ ፍቅርና የሚሰጣችሁ እንክብካቤ ምን ይመስላል? እኔ መጀመሪያ በአንድ ዓመት እዚህ እንደቆየሁ በሁለተኛ ዓመት ሄጄ ነበር።

ብሎኛል። በቃ ለብሴ እየተከልክ ያለ ትራንስፖርትም የለኝም። ትራንስፖርት እኛ እንላክልህ በቃ ምንድን ነው የምትለው፣ ውጣ ከዛ ውጣ። እሺ በቃ ለይ በቃ እሺ። አንድ ሶስት ወር እንደዛ ነው የምቀመጠው ነው አሁን አሁን ካርድ የሚወሉልኝ እነሱ። ከዛ ለምንድን ነው የማትመጣው? ከዛ እያልኩ አመት ከሆነ በኋላ እዛ ከሄድኩ በኋላ እኔ ከዚህ አልሄድም ብዬሽ ነው ማነው ሁለተኛ አልመለስም ብዬሽ ነው። በቃ ቻው ብዬሽ ሁላችሁ ጓደኞቻችን እንግዲህ ተሰና ብዬ ሄድኩኝ እና እዛ ሁለት ወር ከቆየሁ በኋላ እዛ እንዴት አድርጌ እዚህ የተላመድኳቸው ኳቸው ጓደኞች የዚህ የህዝቡ ፍቅር ያለው እንትን ብዙ ስለሆነ ያው ቤተሰብ እነሱም አጎቴም እዚህ ስለነበሩ ተመልሼ ሲደውልልኝ ምንም አላቅማማሁም። ና ይሻላል አንዳንድ ዝም ብለህ ልጅነት እንትና ይበልህ ና ሲለኝ ተመልሼ በጣም ግርም የሚለው አሁን አንድ ስራ ሲከፈት። የዛ ስራ ባለቤቶች አሉ ራቾቹ ወይም ትል ግን የሚገርመው ውርት ሰው ያን ተቋም የራሳቸው አድርገው የሚወስጠ ቅድም ከተባባለው አኳያ ሰው ሲመጣ ሌላ ኢሜጅ ነው ይዞ ይመጣው። ሊወጣ ሲል ግና ይህን ኢሜጅ ስለሚያውቀው ያን ኢሜጅ ይዞ መውጣት አይፈልግም። በቃ ምክንያቱ በዚህ ኢሜጅ ጋር አብሮ መኖር ነው የሚፈልገው። ይሄ በጣም ትልቅ እሴት ነው። ብዙ ጊዜ ምን ይባላል፣ ብድ አንቺ ወዲያ ማዶ እኔ ወዲ ማዶ አንገናኝ ሞይ ተራሮ ተንዶ። ይሄ የዚህ አካባቢ ባህላዊ ዘፈን ነው እና እኔም በምናት አካባቢ ስለተወለድኩኝ በመካከል አንድ የሆነ ባሪየር አለ የሚከልል። ያ ግን መናድ አለበት ነው። ስለዚህ ያነ ነገር ምንድን ነው ሲባል ይሄ እሴት የሆነው በዚያ የለም አካባቢው ምቹ ያልሆነ ሁኔታ የተለያዩ ነገሮች አይደለም ተብሎ በህብረተሰቡ የሚፈጠረው ነገር እሱ ትክክል እንዳልሆነ ስመጣ ሰቆጣ ላይ ሌላ ሆኖ እንደምታገኘው ነው የዚህ እሴት መዳበር ምክንያቱ። ሂደቱ እንዴት ነው? አንድ እንግዳ ይመጣል። ያነ እንግዳ ስራ በምን ምክንያት መጣ? የመጣው ምክንያት ምንድን ነው? ምን ልሰራ መጣ ብለን ጠይቀዋለን። ስራዬ እንደዚህ ነው፣ እንደዚህ ነው፣ እንደዚህ ነው፣ እንደዚህ ነው ይላል። እሺ በል እንግዲህ እኛ ዞሮ ዞሮ ዋጎች እንግራ ተቀባይነን። ስለዚህ አሁን ለምሰራው ስራ ችግር ካለ ችግሩን የጋራ በጋራ መፍታት አለብን። አንዳንድ ችግሮች ካሉ ደግሞ ጠይቀን፣ እኛ ደግሞ የሚስተካከለውን ነገር እናስተካክላለን። ይህን የሚል ነው። እኛ እንግዳ ሲመጣ እንደዚህ ነው የምናደርገው። እንዴት ነው የምትገናኙት? መስተጋባራችንማ ለምሳሌ እኛ በግብዣም በደስታም በመከራም አውቀዋለሁ አላውቁም የለም ሁሉን አቀፍ እንጂ የተለየ ብሔር ነው ብለን እኛ የምንለይበት ነገር የለም። ይሄ ዳብሯል። ከድሮ ጀምሮ ድሮ ጀምሮ አባቶቻችን ጀምሮ የዳበረ ነው። ለእኛ አሁን አይደለም የመጣው ቀደም ሲል ፍቅርና ከልካሚ ወዛ ይመጣል ማለት ነው። ያሱ አዎ ትክክል ነው። እንትም ይሄ ማህበረሰቡ ጋር የቆየ ነገር ስለሆነ ይሄ ወደ ገጠር ስትሄድ መንግስት ሠራተኛ ወንድ ስትሄድ አሁን አርሶ አደሩ ቅድም ብለዋል ማርያም አልከው መምህሩም ሆኖ ግብርና ባለሙያም ሆኖ ሌላም ሆኖ ወደ ገጠር ሲሄድ ሳ እንደው ከሳምንት እስከ አስር ቀን አርሶ አደሩ ነው የሚመግባቸው። እስኪደላደሉ ምን እስኪሉ አስፈጭተው በጨታው ምን ብለው የራሳቸውን አስቤዛ እስኪያመቻችሁ ድረስ አካባቢ ማህበረሰቡ ነው እንጀራ ምንም እያደረገ ወተት ያለውም ወተት ያለውን እያወጣ ያስተናግዳ አይሰለችም እንደው ምንድነው የሚባለው? የሌላ አካባቢ ሰው ሲመጣ አክብሮት አለ አንዱ ይሄ ሴት ያለ ይመስለኛል። ሁለተኛ እንደዚሁ መከራ ሞትም ሲመጣ ደግሞ እንደዚሁ፣ የሌላ አካባቢ ሰው ነው ተብሎ በምንትንታባ ልዩ ትኩረት ነው የሚሰጡ። የአካባቢ ሰው ብሎ የተለየ ነገር አያደረግም። እኩል እንደ አካባቢው ተወላጅ እኩል ዋጋ ነው የሚሰጡ። እኩል ዋጋ ይሰጣል። በዓላት ሲመጣ አሁን በዓል የምንጨነቀው አሁን ቤት አለኝ ጎረቤቶች አሉኝ ጎረቤቶች ዱለት የምንበላው በተለይ ዋና ዋና በዓል የምንላቸው የቅዱስ ዮሐንስ ፋሲካ፣ እነዚህ የመሳሰሉት አስር አስራ አምስት ጉባኤ ቤት መጡ ድውለቱ በቃ በአንድ ቀን ነው ይገኛ። ዛሬ ይሄን የቤት ድውለት ከተበላ ነገ ከእሱ ቤት ነው ሊሆነ። ቅድም ብሎታል። የዓመት በዓል ሰሞን ልኳንዳ ቤቶቹ ድርቅ ይመታቸዋል፣ የገበያ ድርቅ ይመታቸዋል። የዓመት በዓል ሰሞን የየ ቤቱ ነው የመንግስት ሰራተ ማርድም ካለ ምንም ካለ ችግር የለውም በልቶ ነው የሚውሉ ያው ነው ይሄ ነው መንገደኛ ራሱ ቢኖር ምን ቢኖር ያው ሰው እየጠራ ነው ለበዓል ምታርደው ነገር

ልቁርስብለትጠራለእህሌላው እዛው በአላ ውው ጠላ አብሮ የዘጋጀ የጥመች ባህላዊ ነገሯ አሁን ዛሬ ከኔ ቤት ድውለት የሚበላ ከሆነ ጠላው የእኔ ቤት ጠላ ነው። ከጎረቤቶች የሚከፈተው ጠጅ ሚያለው እንደ ቤቱ አቅም ጠጅ ሚያዘጋጀ ይሄ እንደ ቤቱ አቅም ነው። ይሄ ይደረጋል። በሚቀጥለው ቀን ደግሞ ከእሱ ወንድም ቤት ከሆነ የእሱ ቤት ጠላ ይከፈታል። እየተንጫጫ እየተጫወተ ያመሻል። የበለጠ ከሌላ ቦታም የሚመጣው ከእናንተ ጋር ያለው የአብሮነት ግንኙነቱን እሴቱ ነው የምናነሳው። ና የአብሮነት እሴት የዳበረበት ምክንያት ስባል እኔ አሁን የተወሰነ ቀረብ ብዬ ለማየት እንደቻልኩታይ ህብረተሰቡ ያለውን እሴት ሃይማኖታዊ ስርዓቱን፣ ወይም የሃይማኖት ተገዥነቱን ትልቅ የለም፣ በዛ ውስጥ ሆኖ መኖሩን የለም መልቀቅ የማይፈልግ ህዝብ ነው ያለ እና በዚህ ምክንያት ያው ብዙ ሃይማኖት ስርዓ ሃይማኖቶች መልካም ነገር ያስተምራሉ። መቻቻልን ያስተምራሉ። አብሮ መኖሩን ያስተምራሉ። መልካም በቃ ጥሩ ጥሩ የሆኑ ነገሮችን ያስተምራሉ። እና ይህ ህብረተሰብ ባህሉን፣ እሴቱን እንዳለ አስጠብቆ የቀጠለ ህብረተሰብ ነው። በዚህ ምክንያት አሁን እነዚህ የምናያቸው ነገሮች በሙሉ በትምህርትም ከሌሎች የተሻለ ቦታ አግኝቶ አይደለም ይሄ ወይም በተለያየ ምክንያቶች የተለየ ነገር አግኝቶ አይደለም። ግን ምንድን ነው እነዚህ ስርዓቶች እነዚህ ሃይማኖታዊ ስርዓቶችን ተገዥ አድርጓል። ራሱ ትልቁ ነገር ፈረሃ እግዚአብሔርን እንትን ብሎ የሚኖር ህዝብ የሚቀጥለውም ትውልድ ያንን ተከትሎ ነው የሚሄደው። የማይሆነውን እንትን ያ የመጀመሪያ የነበረ ትውልድ ያሸጋገረውን ይዞ ነው የሚራመደው እና ከዛ ተመስቶ የመጣ ነው ይመስለኝ። እና አሁንም ያለው የቀጥለ ያለውም ትውልድ ተመሳሳይ በነዛ እንትን ነው ያለው። አሁን የሆነ ያን መለየት ያን መለየት እንትን የለውም በቃ አብሮ የመኖር ያለውን ነገር አብሮ የመካፈል የሌለውን የማየት እና እንዲህ ያለ ግሩም ነው። ውድ ተመልካቾቻችን እንግዲህ ዋግምራ ሰቆጣ ከተማ ላይ ተገኝተን በአብሮነት ዙሪያ ነው ቆይታ እያደረግን የምንገኘው። በሰቆጣ አብሮነት ጉዳይ ላይ ስንነጋገር በርካታ ነገሮች ይነሳሉ። ነገር ግን ዛሬ ባለችን ጊዜ ከብዙ በጥቂቱ ነው እያነሳን የምንገኘው። በድጋሚ አብራችሁን ቆዩ። ክርስቲያኖች እኛ በእኛ በዓል ላይ በሬ ይታረዳል በሬ ይታረድና ለእስላሙ ሁለት በሬ ይታረዳል። ለክርስቲያኑ አንድ በሬ ይታረድና እዚያ እነማን ናቸው? ጦማዳሪዎች ተብሎ ይመዘገባል። ተመዝግቦ በዛች በዓል ቀን ጥሪ ይደረጋል። ደብዳቤ ይሰጣቸዋል። ይመጣሉ። መስጊድ ይመጣሉ። ዘይት፣ ስጋ፣ ስጋውም የሚያርዱ እነሱ ናቸው። እንግዲህ የሚያርድ ወጣቶች አሉ። እነዚያ ወጣቶች ነው የሚያሳትፍ ያለ ዘይት ሽንኩርት፣ ስጋ፣ የእንጨት መግዣ ደግሞ ይህን አድርገን ይሰጣቸዋለን። ቤታቸው ተሳትፈው ይውላሉ እ እኛ ጋራ ተሳትፈው ይውላሉ። የአንዱ ትልቅ ነው። የአብሮነት ሴት የአብሮነት ሴት ይሄ ነው የኛ ባህላችን ማለት ተመሳሳይ ነው። ባህል ቅርጫ ነው። እስላም ክርስቲያኑ፣ ሁሉም ያዋጣል። አሁን በነሱ ባረፋ ጊዜ ለሙስሊሞች ተብሎ ሁሉም ነው የሚያዋጣው። ራሳቸው በሙስሊሞቹ ማህበረሰብ ገዝተው አርደው በቅርጫ ወይ ደግሞ ዶሮም የተገዛበት ወቅት አለ። ገንዘቡ ላላ አለም አንዳንዱ ዶሮ የእንቁላል መግቢያ ጋር ተመሳሳይ ተደርጎ ይሰጣል። ባለፈው በነበረው ጦርነቱ ምክንያት የሰቆጣ ህዝብ አብዛኛው ወደ ብናት ሄደው ነበር። ብናት ማለት የተወለድኩበት ቦታ ነው እና እዛ አካባቢ እሄዳለሁ። አንዳንዴ ምን ይላሉ መሰለህ? በቃ የተለየ ፍቅር ጥለው ብንሄዱ ሰቆጣ አብዛኛው ህዝብ የሄደ ብናት የነበረው እና እዛ ካምፕም ነበር እና የሰሜኑ ጦርነት ጊዜ ማን ነው እና እዚህ ያለው ህብረተሰብ አብዛኛው ወደ ብናት ሄዶ ነበር፣ ካምፕ ነበር የሚኖረው እና አሁን የብናት ከተማው ህዝብ የሰቆጣን ህዝብ ማለት በጣም ነው የሚናፍቀው። በጣም በቃ እና ፍቅር ነው። በቃ ሰቆጣዎች በቃ የሰቆጣ የዋግ ህዝብ በቃ የለም ልክ፣ ምንም እንኳን በጦርነት ወደዛ አካባቢ ቢሄዱ፣ አሁን ማለት ነው በተለይ ይህ አሁን መንገዱ ቢከፈት ይህ ያለው አሁን የዚህ እሴት ወደ ሌላ አካባቢ ዲሲሚኔት ይሆናል ብዬ አስባለሁ። አዎ እኔ የሚገርም እኮ መጀመሪያ እንደመጣው አልጋ ለማዛቅም የሌለ ሆነ አይደለም። አልጋ ሰውን ጓደኛዬ ነው ይዞ አልጋ ይዞ ብር ይቸግራል ብሎ እንግዲህ እኔ ኮሌጅ ለመክፈት እየመጣው ግን ብር ይቸግራል ብሎ ብር ሰጦ እዚ የዋግ ልጅ የዋግ ልጅ ማለት ነው ብር ሰጥጦ ከዛ በኋላ ምንድና ያደርገን እዚሁ ማለት ነው የምመገብበት ቤት አዘጋጅቶ የኔ ምግብ ክፍያ ምከፍል ይገርማ። ብሎ እንግዲህ አስብ፣ እኔ እኮ ኮሌጅ ለመክፈት የመጣ ሰው እንዴት አድርጎ የሚቀበል ህብረተሰብ ያለበት ነው። ውድ ተመልካቾቻችን፣ እንግዲህ ዋግምራ ዞን ሰቆጣ ከተማ ተገኝተን የአብሮነት እሴት ዙሪያ ስናወራ ከብዙ በጥቂቱ ነው እንግዲህ ዛሬ ጭልፍ ያደረግነው እንጂ ብዙ ነገር መነሳት ይችላል። ካለን ጊዜ አኳያ ነው። ሌላ ጊዜ በሰፊው ልንመጣ እንደምንችል ተስፋ አድርጋለሁ። ሳምንት በሌላ ዝግጅት በሌላ ፕሮግራም የምንገናኝ ይሆናል። እስከ ሳምንት ቸር ይግ